አንድ በእናታችሁ በጣም ትችላላችሁ፣ ትችላላችሁ። የዚህ የመዝናኛ ዝግጅት ስፖንሰር አንድም አቦወለድ ነው። በህዝብ ጥያቄ መሰረት አቦወለድ አሁን ወደ ገበያው ተመልሷል። ለትዝት አቦወለድ ልጁ ራሱ ነው፣ ልጁ ራሱ ነው፣ ጣዕሙም ራሱ ነው። አቡ ወልድን ማዘዝ ከፈለጋችሁ በቀጣዩ ስልክ ያላችሁበት ድረስ ይመጣል። እስኪ ለማኔ ደርስ ይሆን አቡ ወልዳ እዲየ እስኪ ጋይቺ እንኳን ደስ አላችሁ በሏችሁ። በያላችሁ በጥሩ ጊዜ ነው የምንመኘው። በምስራቅ አፍሪካም በሀገር ውስጥም በተለይ ሀገር ውስጥ ህዳር ሀያ በታላቅ ድምቀት በሚከበረው የቲክቶክ አዋርድ ላይ እጩ ነች። የምትሰራቸው ስራዎች ብዙ ጊዜ አነጋጋሪ ናቸው። የሰይፉ በኤቢኤስ እንግዳ አድርጌያታለሁ። ለማንኛውም ዩቲናስን ሞቅ አድርጋችሁ ወደዚህ ጋ ብዟት ዩቲ ሰላም ነው። ስላዮሽ እንደገና ደስ ብሎኛል። በቲክቶክ ብቻ ነበር የምናያት፣ በአካል ተከስታለች። ለዩቲ ሞቃ አላረጋችሁላት። ሁሉ ጥሩ አልሐምዱሊላህ፣ እየበረታን ነው እየበረታን ነው። አጫጭር መሰሪያቸው ነገሮች አነጋጋሪ እየሆኑ ነው። ወንድ ሆነ ስተውኝ ወይ ደግሞ ሰካራም ሆነ ስተውኝ የተለየ ነው ስሰባ እንደውም በቀን እስከ ስድስት ሰዓት ለሜካፕ ታጠፊ ያለሽ አዎ ስድስት ሰባት ሰዓት ነው። አራት አይ፣ አዎ፣ ከዛ በኋላ ነው የሚሰራው። አዎ አሁን መላጣው፣ ፀጉሩ፣ ፂሙ ምናም እስኪሰራ ማለት ነው። አዎ ዘይድ ናት የምትሰራኝ። በጣም ተጠባ ስለምትሰራው በጣም እንትን ይላል። አሳር ፍዳሽን የምትበይው ለምንድን ነው? ተመልካቹ ለማስኬድ ሰው የሚመጥን ነገር። አዎ እንዴት ነው የምትሰራው? ትወዱላታላችሁ እነዚያ ሰዎች መንገድ ላይ ሳይሆን ምን አይነት አስተያየት ይሰጡሻል? አንዳንዴ በጣም ከመጠን በላይ ይሆንብኛል። ወላሂ በጣም ከአቅሜ በላይ ሆንብኛል። እጃቸው ሼክም ያደርጋል ምናምንናቆት ፎቶ ሊሉኝ መጥተው ምናምን እንዲህ እያሉ የሚነሱ አሉና ነገሩ እኔም ብያለሁ። እኔ እንኳን ስላልጠጣሁ እና የሰው አድናቆት ማለት ነው ዋው። በጣም በሚገርም ሁኔታ እንግዲህ በሀገር ውስጥ ዳር ሃያ እጩ ነሽ እንደገና ኢትዮጵያን ወክለሽ ሁሉ በምስራቅ አፍሪካ ልጃችን ሰፋ እያለች ነው አይደል። ስለ እስኪ ስለ ምስራቅ አፍሪካው ንገሪኝ። በምንድን ነው የታጨሽው? በሁለት ዘርፍ ነው የታጨሁት። አንደኛው ቤስት ኮንተንት ክሬኤተር ነው። ሁለተኛው ደግሞ ቤስት ኢንፍሉዌንሰር ነው። በሁለቱም እንግዲህ እስካሁን እየመራን ነው ያለ፣ ነው እየመራ ነው። ዋው ልጃችን አታሸንፍም እንዴ? ቲክቶክ ላይ አሁን የሙሉ ሰዓት ቲክቶከር ነሽ? እኔ ቲክቶከር ነኝ። አዎ ምክንያቱም በተለያዩ ሙያዎች እኮ ተመርቀሻል አይደለ? ወደ ሁለት ዲግሪ አለሽ? ሁለት ዲግሪ አለ። ሁለት ዲግሪ ይዞ ጎን ለጎን ቲክቶክን መስራት ወይም ደግሞ በተማርሽበትን ያለ መስራቱን ነገር እንደታየሽው፣ ቤተሰቦች ስቲል ብሰራ ነው ደስ የሚላቸው። በተማርኩበት እሚሆን ይመስላል ካሁን በኋላ እውነት የተማርሽውን ነገር የቲክቶኩ ግብዓት ላይ ለምን አታደርጊውም ማለት ነው። ወደፊት አልሞክረው። በኮምፒውተር ሳይንስ እና በቢዝነስ ማኔጅመንት ነው እኮ ሁለቱም። እኮ ቢዝነስ ማኔጅመንቱ ባይሆን ኮምፒውተሩ ራሱ ተደርጎ እኮ ምክንያቱም አይቲ እንግዲህ የመጪውን ዓለም የመጪውን ዘመን እንግዲህ የሚረከብ ነው። አይቲ ላይ እኮ ጎበዝ መሆን፣ አይቲ እንደገና ዘመኑ እኮ ኤአይ ምናምን እያለ ነው ስለዚህ በሁለቱም ዘርፍ የምጠቀምበት እድል አለ ብዬ አስባለሁ። ወደፊት እናስብበታለን። ቤተሰቦች በቲክቶክ ስራዎች ይደሰታሉ ወይስ ይቃወማሉ? ግራ ይገባል። የሆነ በሰራ ደስ ይላቸዋል። ተቀጥሬ በስራ ተቀጥሬ በሰራ ነው የሚመርጡት። አሁን ጃ ደስተኛ ናቸው። እኔ አላውቅም፣ ግን ተቃውሞ የለም እስካሁን ድረስ በገጽ አሁን ለካራክተር ብለሽ አሁን በቀደም የለቀቅሽው አንድ ቪዲዮ ነበረ። ሰካራ መሆንሽ የጻፍሽው ራስሽ ነሽ? እራሴ ነኝ የጻፍኩት። መላጣ ነሽ ግቢ እያለሁ ነው የጻፍኩት። ግቢ ተማሪ እያለሁ ነው የጻፍኩት። ግቢ ሁለተኛ አመት ነው ምናምን ምናምን እያለሁ ከደብተር ጀርባ ሰው ይማራል፣ እኔ ይሄን ነው የምጽፈው። ምን አስተያየት አየሁ መሰለሽ? ስምንት ደቂቃ ነው ምናምን የዩቲ ስምንት ደቂቃ ፊልም ከየፈለጋል ይበልጣል ቢል አስተያየት ስላየው አንዳንድ ፊልሞች ይሻላል አይነት አስተያየት ይላል፣ ብዙ ሰው ይለኛል። በእርሳት ነው ለኛ ቀጣይ ወደ ፊልም ነው። አንዳንዱ ደግሞ ለገጸ ባህሪ ብለሽ ጥንባሆ ይዘሽ ሲያዩ ደግሞ ይቃወማል። እንዲሁም በዚህኛው ቪዲዮ ብዙ አልተቃወሙ። እውነት? ከዚህ በፊት ደግሞ ሌላ ተቃውሞ ነበረ። አዎ፣ አይ ብዙ ሁሌ ኮ ተቃውሞ ያው አይጠፋም፣ ተቃውሞ አይጠፋም። የሚቃወሙ ሰዎች ምን እንድትሆኝላቸው ይፈልጋሉ? እስኪ ጠይቅልኝ። እኔ እንጃ እኔ አላውቅም። ምክንያቱም ስራ ሲሰራ ምቼም ሁሉም ሰው ይውደዴ ማለት ከባድ ነው፣ በጣም ከባድ ነው። አንዳንዱ ሰው ስራውን ካለማወቅ ሊናገር ይችላል። አንዳንዱ ሰው ደግሞ እንዳትንቄ አስተያየት ስራውን አውቆ እንግዲህ የለሽም ይሁት ይሄ አያዋጣሽም ሊልጅም ይችላል። አለ በደንብ አለ። እንደት ታስተናግጅዋለች? አስተያየቱ እንዳመጣጡ ነው ያው ምን መልሰው። ከባድ ነገር እስካሁን አልመጣም። እንግዲህ ስም እስኪ ሲመጣም በቲክቶከርነት እስከ መቼ መቀጠል አሳባለሽ ምናልባት ዘንድሮ ብቻ መጨረሻ ምናልባት ነው አይ ምናልባት ነው እርግጠኛ አይደለሁ ምናልባት ግን በጣም ከፍ ማለት እፈልጋለሁ ከዚህ የተሻለ ቦታ እፈልጋለሁ ብዙዎች ፊልም ብትሰራ ይሉሻል ምክንያቱም አክቲንግሽን እያዩ እዚህ ጋ የሸናሹ እንዴት ነው የምር የሸናሽ ነው የሚመስለው በተለይ ስታራግፊውማ ምድን ያደረግሽው? እና ሃይላንድ በሳን እና እንደዛ ያደረግነው። ግን ጥሩ በቃ ፊልም እኮ ማለት ትሪክ ማድረግ መሸወድ። ቤተሰብ እንዴት ነው ዘመደውሎ ረች ልጅ ብላ ብላ ቆማ ሸናቸው አሉ። በጣም ብዙ ነገር ተብሏል በዚህ ነገር ና ብዙዎቹ። ተጋነነ ትንሽ ተጋነነ። ማራገፉ ባይራገፍ ይሻል ደግሞ በዛ ደረጃ ያለ ሰው ምናልባት ምናምንም ስለሚኖር ማራገፉ ግድ ነው። ማፍቀር አፍቅሮ መሰቃየት አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የእኔ ደርባባይን ማምለክ የእኔ ደርባባይን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። እንደዚህ አይነት ገጸ ባህሪያት የምር አሉ። ከእውነተኛ ህይወት የተቀዱ ናቸው? ይህ አይደለም፣ ይሄ ዝም ምናብ ነው፣ ምናብ ነው። ስለዚህ አሁን የሙሉ ሰዓት ቲክቶከር ከሆሽ፣ የምትተዳደሪውም በቲክቶክ ነው። ማስታወቂያ ባለሙያ፣ ማስታወቂያ ይሰራሉ ቲክቶክ ላይ፣ በሱ ነው ያለው። ስለዚህ እነዚህን የሚያዩ ሰዎች አጫጭር ድራማዎችን ሀሳብ ይሰጣሉ። ሀሳቡ ላይ ምን ይላሉ? አሁን ፊልም ስሪል እንደሚባለው ሁሉ ሌላ ተጨማሪ አስተያየቶች አሉ፣ ከፍለን የምናዩበት ነገር ሚመቻች ምናምን። ታዲያ ለነሱ የምንመልሳላት ይ ፊልም እኮ ግዴታ ዘንድሮ ፊልም ቃል ገብቼ እላቸዋለሁ ለፎሎሮች ቆንጆ ፊልም እንደማሳያቸው ማሳያቸው፣ ተጀምሯል እየጻፍኩት ነው ታዋና ምናምን ነገር የጨርሻ ትንሽ ታለቀ ያሉ ለምን እንደሄድ መርፊ አታረቂው ምን ላርገው ራሴው ኤዲ መርፊ አሁን በአንድ ፊልም ላይ አምስቱንም ስድስቱንም ገጸ አንደኛ ያለ ውጭ ሁለተኛ ስላስር እዚህ ጋር መላጣ ወንድ፣ እዚህ ጋር ደግሞ እንደዚህ አይነት ሴት ምናምን አድርገሽ የሆነ ነገር ብትሰሪ እኮ ሰው የሚያይ ይመስለኝ። አቆንጆ ይመስላል። እንደ አንድ ሀሳብ ነው። ከተጠቀምሽበት ብዙ አይደለም አንድ አራት ሚሊዮን ብር ምክንያቱም በፊልሙ ሶስት ሚሊዮን ነው የምታገኙት። ለእኔ አራት ሚሊዮን እንድትከስሪ ከመፈለግ ማለት ነው። ዋው አሁን ይሄ ምንድን ነው? ይሄ ፍቅር አዲስ ነው። ልዑል አስወደደኝ የሚለውን ክሊፕ እየሰራን። የልጁ ሁኔታ ግን ምንድን ነው? ልጁ አርቲስት ነው። ድራማ ሰርቷል። ከሶሚ ጋር ድራማ ሰርቷል። ልዑል ነው። እዚህ ላይ ልዑል ነው። ትክክለኛ ሰው የመረጥኩ ይመስለኛል። ግን ከመምሰል አልፎ የሆነ አይመስልሽም? ይመስላል በጣም ተቸግርን ነው የቀረጽ ነው። በጣም ሳስቸግር ነበር። በጣም ሲጠጋሽ ሳሽ በጣም ሲጠጋት ከሳቀች፣ ከሳቀችኮ ገጸ ባህሪ ውስጥ አልነበረችም ማለት ነው። በጣም ብዙ ሰው ያየልሽ ቪዲዮዎች የትኛው ነው? የጸጋዬ እሸቱን ሰርች ያለው የሰርግሽ ዕለት የሚለውን የሚለውንና ምን ያህል ሰው አየው? አምስት ነጥብ ምናምን ነው የታየሁት። አምስት ሚሊዮን ህዝብ አይቶልሻል። በጣም ወዶታል። በጣም ልባችሁ ውስጥ ቀርቷል ብዬ አስባለሁ። በጣም ወዶታል። ከሁሉም ስራዬ እሱ ነው ብዙ ሰው የሚነግረኝ፣ ቆንጆ ነው እያለ። አልፎ አልፎ ጌም ለመጫወት ትገቢያለሽ፣ ከዛ በኋላ ዱቄት ትቀባላችሁ፣ ውሃ ውስጥ ትዘፈዘፋላችሁ፣ እንዲህ እንዲህ ዓይነት ነገሮች። አሁን ቲክቶክ አዲስ ባህል ነው ለእኔ። እዛው ስለሌለውበት ነው። እንደው ካገኘሁሽ አይቀር ልጠይቅሽ እንደዚህ አይነት ቪዲዮዎች ወደፊት ከልጆችሽ ጋር አብረሽ የምታያቸው ይመስልሻል? እናገራለሁ ላይ ይቆጨኛል ብዬና ምናምን። አሁን ለምሳሌ የሆነ ቪዲዮ አለኝ እንደ በግ የሚሄድበት አለኝ እና በጣም ይቆጨኛል፣ ሁሌ ነው የምናገረው እሱን። ታዲያ የሚቆጭሽን ለምን ታደርጊያለሽ? ትቻ ከዛ በኋላ ትቻለሁ። ዱቄትም ትተናል እኮ አሁን፣ በቃ ከወደደ እና ትተናል። እንዲህ አይነት ነገር አዎ ማለት እዚህ ጋ አሁን ነገን ማጥቂያ፣ አሁን ዩቲ ወደፊት አገር የመምራት ወይ ደግሞ የተለያየ ስልጣን የማግኘት ነገር ቢኖር ተቃዋሚ ሽኮ፣ ካንቺ ተቃራኒው ላይ የሚቆመው ሰው እነዛን ቪዲዮዎች እያወጣ ማስታወቂያ መጀመሪያ ለዚህ ሰው ነው አሁን አምነን አይነት ነገር ሊጠቀምበት ይችላል። የሆነ ታሪክ በጣም እንትን ነው ወሳኝ ነው ዛሬ የሚሰሩ ስራዎች ነገን ታሳቢ ምን ያህል ይደረጋሉ? ቲክቶክ ላይ ግልጽ ለመናገር የሚደረግ አይመስለኝም። የሚደረግ ከኔ ጀምሮ የሚደረግ አይመስለኝም። እንግዲህ ከኛ በኋላ ያሉት ምናልባት እንትን ይሉ ይሆናል እንጂ። አንቺ አሁን ባለሽ በስሜት ውስጥ ላይ ያሉ ነገን ታሳቢ አድርገው ለማይሰሩ ሰዎች መልዕክት አለሽ? አስቡበት። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። በቤዛ የውበት ጋለሪ ተዋበች። መዋብን አስበው ቤዛ ጋለሪ መጥተው ስለ ውበት የሚያጡት አንድም የለም። ለፀጉር ውበት፣ ለሰርግ፣ ለዝግጅት የሜካፕ ስራ፣ ሞሮኮባዝ ማሳጅ፣ እንዲሁም የወይባ ጢስ ልዩና ባህሉን በጠበቀ መልኩ ተዘጋጅቶላችኋል። ቀድመው ቀጠሮ ለመያዝ ይደውሉልን፣ ባድራሻችን ይጎብናል። ቤዛ የውበት ጋላሪ ዩቲ ቡታጅራ ላይ ከባድ የመኪና አደጋ አጋጥሞች ነበረ። ስለዚህ ጉዳይ እኮ አውርተሽ ታይ ረተይ አላህ እንኳን አተረፈች። ይህ ሁለተኛ አላህ የሰጠሽ እድል ነው ሊባል ይችላል። ምን አይነት አደጋ ነው? ቡታጅራን ጨርሰን ለንገባ አካባቢ ነው እና ተገልብጦ ነው። መቼ ነው ግቢ? ፍሪሽር እያለኝ ነው። ለበዓል ወደ ቤት ገብቼ ከዛ ተጠርተን እየሄደን ነው በቦታ በቡታጀራ በኩል ነበረ ማልፈው። ከዛ ሆን በጣም ከባድ ነበር። በጣም ከባድ ጊዜ ነበር ለኔ። አንድ ወር ተኝቻለሁ፣ አለርት አለርት ተኝቻለሁ። ብዙ ሰርጀሪ ምናምና ተሰርቻለሁ። ከባድ ነበር ለኔ በጣም አሁን መኪና አደጋውን የሚያስታውስ ጠባሳ ገላሽ ላይ አለ። አሁ እነት በጣም ትልቅ እዚህ ጋ አለብኝ እዚህ ጋውም አለ። ይጠፋል ብሎኝ ነበረ። ችግር የለውም በእኛ ስፖንሰር ምናምን ብሎኛል። ብዙ እንትን ግን እኔ ማመስገኛኝ ነው። ሁሌ ሳዩ በጣም ነው ማመሰግንበት ነው ሁሌ አይቀመጥ። ስለዚህ ከዛ ተነስተ፣ አንቺ እኮ አሁን ተጽዕኖ ፈጣሪ ነሽ። ተጽዕኖ በመፍጠር ራሱ በምስራቅ አፍሪካ በሀገር ውስጥ ሁሉ እና ከዛ አንጻር መኪና አደጋ ላይ ግን ምንም ስትይ ሰምቼሽ አላውቅም። እንደደረሰበት ሰው ምን ማለት አሽከርክር ረጋ ዘፈን ያንቺ ነበር። ምክንያቱም ይሄ ሁለተኛ እድል ነው እርግጠኛ ነኝ። ከዛ አደጋ ጋር በተገናኘ ብዙዎች ሞተዋል። ምን ያህል ሰው ሞተ? አንድ ሰው። ምን ያህል ተጎዶ? ብዙ ምን የደረበ መኪና ነው ወይስ ሰው ገብቶበት ነው? ከዛ ሲወድቅ በእኔ በኩል ነው የወደቀው፣ እና ዳር ላይ ነበርኩ ነው ምናምን። የሁሉ ሰው መጣ እና ብዙ ተጓዘ፣ ወድቆ ሄደ። በጣም እኔን እንትን እያለኝ እየፋቀሽ እየፋቀኝ ስላለፈ የምትስቂው፣ በጣም ነበር የሚያስደነግጠው። በጣም ሳቱ። ቤተሰብ በጣም ተረብሾ ነበር ነው እያንዳንዱ አቀላንቺ ትርጉም ሊሰጥሽ ጠዋት ተነስተሽ አላህ ሆይ እና አዲስ ቀን እንዳይ ስላረክኝ ሁሌ ነው የማመሰግነው። ከዛ ደግሞ አደጋ ተርፈሽ ይኸው እንደዚህ ዝነኛ ሆነሻል፣ ተጽዕኖ እያሳጥርሽ፣ ሰዎች ይወዱሻል። ይሄን ላደረገልሽ እኮ ፈጣሪ እንዴ አመስግኑላት። እሷም ታምሱ ነ የመጀመሪያ የቲክቶክ ክፍያሽ ሰባት መቶ ብር ነበረ። ሸዋላዘርፍ ያለው ከምን የተገኘነው ነው? ሰባት መቶ ብር የሆነ የሲኒማ ማስታወቂያ ነው። የሲኒማ ማስታወቂያ እና ሁላ ፈርቼ የነበረ ሁላ፣ በዛ ብሩ ብዬ ተማክሬ የነበር ከቤተሰቦቼ ጋር ና ስንት ልበል ምናምን ብለን፣ ከዛ እንደምንም ጠራሁኝ፣ ሰባት መቶ አልኩኝ፣ ተስማሙ፣ ከዛ ሰራሁኝ። በመዲናችን አዲስ አበባ ብዙዎችን እያስገረመ ያለ በአይነቱ ልዩ የሆነ ስፍራ ላስተዋውቃቸው። እጅግ ዘመናዊ የኑሮ ዘይቤን የያዘ አስደናቂ የህንፃ ጥበብን የተገለጸበት በዓለማችን ላይ ያሉ እውቅ ድርጅቶች የተሳተፉበት ግዙፍ ፕሮጀክት በመሃል ከተማ ላይ ከፍሬንድሺፕ ፓርክ አጠገብ ከሽራተን ሆቴል ፊት ለፊት እየተገነባ ነው። አሚባራ ፕሮፐርቲስ ነን። ከባለ አንድ መኝታ እስከ ባላራት መኝታ እንዲሁም ሌግሪ ፔንታውስ ቤቶች በጥራት እየገነባ ነው። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አሁን ሀብታም ነሽ ሊባል ይችላል። ማልባ ቤተሰቦች በሕይወት ስላሉ። አዎ እነሱ እንደ ሀብት ነው ይቆጣሻቸው። ያ አሪፍ መልስ፣ እንደ ቢሊየነር ነው በቤተሰብ ከተጀመረ። ብዙዎች ቲክቶክ በቀላሉ ሰዎችን ዝነኛ እንዲሆን ያደርጋል። በተለይ ሙያ መስክ ላይ ደግሞ ያሉ ለሀገራቸው የለፉ ታላላቅ ሰዎች ደግሞ፣ በኑሮ ብዙ ያልተመቻቸው ሰዎች አሉ እና እድገት በድንገት እና ለዘመናት ተበክቶ የማይመጣ ለውጥና እድገት እያሉ ያነጻጽራሉ። እንዲሱ አይነት ስሜት ተሰማሻለ? አንቺ እኛ፣ ምናልባት እኮ እነዛ ሰዎች በጊዜያቸው እንደኛ ነበሩ ሊሆኑ ይችላሉ እንደኛ መጨረሻ አይታወቅም። ስለዚህ የኛ መጨረሻ የኛ መጀመሪያ እንዳማረው ሁሉ እነሱ መጨረሻ ይመር ነው አምጥ። ይሄ ትልቅ መረቃት ነው። ያ እንግዲህ ውልደትና እድገትሽ ወሊሶ ነው። ገሽ ጥላሁን ገሰሰ የተማረበት ትምህርት ቤት የተማርሽ? አዎ፣ ራስ ጉበና ይባላል። አሁን ግን ሊበን ነው የሚባለው። አሁን ስለዚህ ነው በደንብ ሳይሽ አዲስ አለምን ምንም ይለኛል ሰው ይዘን አንድ ትምህርት ቤት እኮ ነው የተማራችሁት፣ ከእሷ ጋር እሷ ሀጎስ ነው ምስል የተማረችው። ተዚያ ላይ ግን የወሊሶ ልጆች ና የወሊሶ ልጆች ነ ና ሶስታችሁ አሁን ቤተሰብ ወሊሶ ነው ያለው? እዚህ ነው፣ እዚህ መጡ። አሁን አምና መጡ። ምን ምን አደረግሽላቸው? በቲክቶክ በተገኘ ገቢ ለቤተሰብ እንደ አጎት ነገር የሚወራ አደለም የሚወራ ነገርም ምንም እንጃ። አርግ ያለው ብዬ አላስብም ግን፣ በቃ አለውላቸው አለው፣ አለው። እጅ አልሰጥም፣ እጅ አልሰጥም። እጅሽ ላይ ምንም አይነት ቀለበት የለም። ግን ቲክቶክ ላይ አንዳንዴ ፍለር ታደርጊያለሽ። ቤተሰብ እያየ ነው። እነሱ ቪዲዮች እነሱ ያያሉ። አዎ። ምን ይላሉ? እኔ ከራቺ ጋር ይመኙልኛል። እሱን ይህ ቀልድ አይመስላቸውም? የምር ነው ይመስላቸው። እሱ ነገር ቀልድ ነው። እንዲ ተመልካችን ለመሳብ ነው አው፣ በቃ ሲወራ ደስ ይላል፣ ሰውም ይወደዋል። ና በቃ ከወደዱት ብለን አርገን ጀመርን፣ እንጂ የውነት አይደል። የምሩ ምንድን ነው የቀሉ እሱ ከሆነ የምሩ የማይቀረጸው ምንድን ነው? ማናየው ነገር አለ ሌላ ከጀርባ ነጻ ነሽ? ምን ታስባለች ታዲያ? ቤተሰብ እኮ አሁን እረ እንደው ጠይቀልን፣ ምንድን ነው ምናምን እያሉ ነው እኔ እኮ አዎ፣ እስኪ ዘንድሮ ወይ ቀጣይ አመት ኢንሻላህ እኔ አላቅም እንግዲህ አመት እንደሚሆን ያው አላህ ሲል ነው የሚሆነው። እና ቀጣይ አመት ብያቸዋለሁ። ቀጣይ አመትም ቀጣይ አመት ነው እያሉኝ ነው። 2018 ላይ ግን እንደምጠረጥረው ከሆነ መስመር የያዘ ነገር አለ። ዩቲ ኒካ ታደርጋለች ኢንሻላህ ሳይ እየገፋፋን እኮ በግድ እንታገቢ ግን፣ የቤተሰብ ፍላጎታል። ለምንድን ነው ምን ያክል አቅሙ ላይ በ በየሄድኩበት ሁሉ ተደውሎ ነው ጠይቃት እሱን ጥያቄ። እኔ ከቤተሰብ እንዲህ ዓይነት ጥያቄ ሲመጣ ለመጀመሪያ ጊዜ እስኪ እንደው ቃል አስገባልን ያሉኝ እና፣ ያንቺ አለመወሰን ነው ወይስ የነገሮች አለመመቻቸት? ለስራ ብዬ ስለማስብ የሆነ ነገር ለያዝ ምናምን እላለሁ። ይከብዳል እኮ ስድስት ሰዓት ሜካፕ አድርገሽ ወንድ ነው የምትመስሪው። ያ የሚፈልገው ሰው ልክ ሲያገኝሽ ደግሞ መሽቷል፣ ትተኛለሽ በጊዜ በየት በኩል የሚመስለኝ፣ እንደዛ በየት በኩል ምን በየት በኩል። ስለዚህ ፎቶ እስኪ ንገሪኝ። ዜድ ዜድ እጆቿም ፀባዩም ወላሂ ወርቅ ነው። በጣም ወርቅ ልጅ ናትና ያለሷ እኔ የሚሆንም አይመስለኝም። ይሄ ሁሉ ግርግር ሁሉ የአድናቆት ቃላት ነው። ያለ እሷ የሚሆነው አይመስለኝም። እና አመለሸጋ ናት ጎበዝ እና ላመስግናት። አሁን ሜካፕ ነው ሜካፕ እሷ ናት የምትሰራኝ። እና ዜድዬ፣ በጣም ነው የማመሰግነው። ያለ አንቺ ከባድ ነበር የሚሆነው። አላ ከእኔ ስኬት እና ከዚህ ለውጥ ጀርባ እንዲህ አይነት የሜካፕ አርቲስቶች አሉ እና አመስግኑ ሊያለች ዜድ ትመስገና። ምን ያህል ከቤተሰብ ጥያቄ እንዳገኘው ነው የምነግርሽ። እንግዳ ነች አይደል አሉኛ አልኩኝ። እስኪ ቤት ውስጥ ካለች መሮናልኛ ዳቦ ፍርፍር ለእሷ መስራት። እውነት ነው በጣም ምትወጁ ምግብ ዳቦ ፍርፍር ነው? በጣም ነው የምወደው። አባቴ ይወዳል እና ድሮ በደንብ ነበረ የሚሰራለት ከዛ ከሱ ሚተርፎ በጣም ነበረ የሚበላው። እና እስካሁን ዛሬ ራሱ ወላሂ በልቼ ይወጣው። ራትም ዳቦ ፍርፍር ነዋ። አዎ እስኪ ስገባ ነው እሱ። ስለዚህ እኮ የትዳር መመዘኛሽ ላይ ጥሩ ዳቦ የሚያፈረፍ ነው። አንቺ ነሽ ዳቦን የምታፈረፍሪው ወይ ፍለታችን ሬስቶራንት ደግሞ ዳቦ ፍርፍር የለም። ምን ነገር ቤት ውስጥ ብቻ ነው የሚዘጋጀው እና ይህን ያህል ቤተሰብ አየሽ። ሰነድ የሸጠው ዩቲ እንግዲህ በምስራቅ አፍሪካ ኢትዮጵያን እንግዲህ እራሷንም ስም ለማስጠራት እየተንቀሳቀሰች ነው። የመላው አድናቂዎችሽ ድጋፍ ያስፈልግሻል እንድታሸንፊ። አዎ በጣም ያስፈልጋል ነው ነው። ተጽዕኖ በመፍጠር በቲክቶኩም በቲክቶክም ዘርፍ እነ ዩቲ ተወዳድሯልና መደጋገፍ ግድ ይላል። ያው ጥሬ እሺ። እንግዲህ ያው በጣም ታዋቂ ሰዎች በጣም ነው ያሉበት። እነዳይ ምን ከኢትዮጵያ እኔና ሀሌሉ ሀሌሉያ በዘፈ ነው ያለች ስለዚህ ሰዎች እንዴት ነው ድምፅ መስጠት የሚችሉት አካውንቴ ላይ ያለ ሊንኩ እዛ ላይ ገብተው ኢሜል ይጠይቃል ፓስወርድ ሆናውን እሱን አስገብተው ቮት ማድረግ ይችላሉ እስካሁን እንዴት ነው ድምፅ አሰጣጡ እየመራው ነው እየመራች ነው ልጃችን ታሸንፋለች ህዳር ሀያ የሚካሄደው የቲክቶክ አዋርድ ላይ በምርጥ ኮንቴንት ክሬተር እጩ ናት በዛም እንዲቀናት ተመኙላት በእናታችሁ ካሸነፍሽ እንዲያጨብጭበንማ ምንድነው የምታረጊልን እያሉ ነው። እንደው መኪናውን ካሸነፈች ለሴፍ ኦን ኢቢኤስ ተመልካቾች ቃል ገብታለች። ዩቲ ተላክስ ታስነፋቸዋለች። ቃል ግቡላ ኔ ይቀናሻል። እንግዲህ ስለሆነች ከልብ ነው የማመሰግነው። ቲክቶኩ የወጣቶች ምርጫ እየሆነ ነው። በቲክቶኩ ላይ ደግሞ የተለያየ ሀሳብ። የሚያንሸረሽሩ ለጭንቅላታችን ደስታ የሚፈጥሩ ከተባሉት መሀል አንዷ አንቺ ነሽ። በስራሽ እንግዲህ ከኢትዮጵያ አልፈሻሁን ወደ ምስራቅ አፍሪካ የሄድሽ ነው እና እንዲቀናሽ ለመመኘት ነው እንግዳየውን በጣም ነው የማመሰግነው። በጣም ዋው። ቅድም ልንገር የሆነ ነገር ቅድም ለነገር ነበረ ሜይቢ ላይ ሚዲያ ካልመጠነ ብዬ ግን አሁን ልንገር ረሳሁት። ቅድም አሁን ግቢ ተማሪ እያለሁ ዶ የምትባል ጓደኛ ነበረችን። ከቲክቶክ በፊት ማለት ነው። ከዛ እዛ ውሃ ልንቀዳ ወርደን ምናምን ከቆርቆሮ ቢያ ቤት ነበር እና ጀርባ ቁጭ ብለን እሷ እንደ ሴይፉ እኔ ደግሞ እንደ ታዋቂ ፊልማ ጉማ ላይ እንደታጨች ሴት እንተውን ነበር እና